የአምስት መቶ ሸይጣኖች እና ጂኒዎች ኃላፊ ነኝ። እኔ ክፍለ ሀገር ላይ አንድ ትራፊክ መንገድ ላይ ጫንኩትና እየሄድኩ እያለ እኔ ሙስሊሞችን በጣም ወዳለሁ አለኝ። የሆነ ኪታብ አቅርቼ እየወጣው ኢስላማዊ አለባበስ እንደዚህ ለብሼ ነበርና ሙስሊሞችን በጣም ወዳለሁ፣ ሀገረ ሰላም ነው ያደግኩት፣ ከሙስሊሞች ጋር ነው ያደግኩት ምናም ብሎ አለኝና፣ ግን እንደው በጣም የምፈራው ነገር እንደው ድግምት ላይ ብቻ አለኝ። አላወቅምና ነው ክቡር ትራፊክ እኛ ሙስሊሞች እኮ ድግምት የሚሰራ ሰው ከተገኘ አንገቱ ይውረድ እኮ ነው የሚለው ሃይማኖታችን። ያንተ ሃይማኖት እንደዛ ይላል አልኩት። አይ እስልምና ሃይማኖት ብቻ ነው ሲሕር ወይም ድግምት ጋር ግንኙነት ያለው። ድግምት የሚሰራ ሟርተኛ አንገቱ ይውረድ ይቆረጥ የሚለው እስላም ብቻ ነው። በነገራችን ላይ አሁንም ሳሂሮች እርጉምና የከፋ ሳሂር ካልሆነ በስተቀር የሆነ ነገር ሟርት ስራልኝ ብሎ ቢሄድ አንድ ሰው ሁለት እድሎችን ይሰጠዋል። መጀመሪያ እንዲህ ነው፣ እንዲህ ነው፣ እንዲህ ነው። እኛ መቼም ሪዝቃችን ስለሆነ፣ ስራችን ስለሆነ አንዴ ስለገባንበት ችግር ሆኖብን ነው፣ ምን ሠራው። ስለዚህ ባትሰራው ይሻልሃል፣ ከእምነት ያስወጣሃልና ጀሃነም ያወርድሃልና ምናምን ብለው ያስተምራሉ። ትንሽ የአቅላቸው ጥሩ የሆኑ ሳሂሮች፣ ኃላፊነት የሚሰማቸው ድግምተኞች ያስተምራሉ። እምቢ ካለ አስብህበትና ይሉና ይመልሱታል። ከዚያም ሁለተኛ ዙር ሲመጣ አሰብክበት ይሉትና አሁንም አስብበት ብለው ይሉታል። በሦስተኛው ዙር ላይ እምቢ ብሎ የመጣ እንደሆነ ይሰሩና ይሰጡታል። ኬታወክ በሉኝ በምናወክ በሉኝ። በአንድ ወቅት የሆነ ሩቃ በቤተሰብ አካል ላይ የቀራው አችለኝም አትልፋ አለኝ። ይናገራሉ አይደል? ሩቃ የምትቀሩ ሰዎች ይታቃለት አትችለኝም እና አትልፋ አለ። ኢንሻአላህ እችልሃለሁ አልኩት። ይልቁኑ ብንስማማ አይሻልም? አለ። የምትፈልገውን ላርግልህ እንስማማ አለ። እኔ ምንም አልፈልግም አልኩት። እኔ እኔና አንተ ይልቁኑ እንስማማ። እንዴት ነው ማልችልህ? እኔ ስቀራ እሱም ይቀራል። እንዴት ነው ማልችልህ አልኩት። ሾፍ ሐቢቢ፣ እኔ ቁርአን ሓፊዝ ነኝ አለ። ስሜም አብድልዓዚዝ ይባላል። ጅኒ ነው የአምስት መቶ ሸይጣኖች እና ጂኒዎች ኃላፊ ነኝ። እኔ ሼህ አገሌ ጋር ቀራ ነበር አለኝ። የሼህ ነገረኝ፣ የሚቀራበትን ሀገር ነገረኝ። አካባቢውን መንገር አደብ ስላልሆነ ነው። ሼህ አገሌ ጋር ኪታብን ቀራ ነበረ። እሳቸው ሲሞቱ ተበተንን። ስንበተን ደግሞ ድግምተኛ አገሌ ያገኘናል። ያንን ድግምተኛ አገሌ ብዬ ብነግራችሁ ከዛ አካባቢ የመጣችሁ ሰዎች ታውቁታላችሁ። አደብ አደለም። ቤተሰቦቹ ምናምን ካሉ ቃል በመሰባበር ስለሚሆን ሚዲያ ነውና አላኩል ሀል ያ አገኘንና ሰበሰበን። ወደ እኛ አለ ወደ እነሱ እያገለገልን ሆነ እኛ የምንላከው አስቸጋሪ ነገር ካለ ለማስፈጸም ብቻ ነው የምንላከዋለ ታዲያ ስለው የላከውን ሁላ እየመለስክበት ስታስቸግረው በአራተኛ ዙር እኔን የላከኝ እንዳስፈጽም ነውና እኔን አችለኝም አለ። ለምሳሌ እገሌንና ገሌን ታስታቃለህ? እገሌንና እገሌን የገደልኩት እኔ ነኝ። እገሌንና ገሌን በመኪና ያጋጨሁት እኔ ነኝ። እገሌን እንደዚህ ያደረገ የገለልኩት እኔ ነኝ። እማውቃቸውን ሰዎች ነገረኝ። እገሌና ገሌ በሞተር ሳይክል ሲሄዱ እንደዚህ እንደዚህ አይነት ቦታ ላይ ተጋጭተው አልሞቱም? አዎ እኔ ነኝ በሲኑ ያስበጫኋቸው። ምን አማለ አቃቸዋለሁ እነዛን ሰዎች ደግሞ። ስለዚህ አችለኝም አለ። አሁን ቆይ እስቲ እኔና አንተ ቋሁን እልሆን ተውና እንግባባ አልኩት። እንትኑ ፊክራው እንዲኖራችሁ እንድትገነዘቡ ስለፈለኩ ነው። እዚህ ስምገባው እስቲ አሁን እኔና አንተ ለሁን ተውና እንግባባ እንዴት ነው የምሰሩት? አሰራሩ እንዴት ነው? የሸኻችሁስ አሰራር እንዴት ነው? ሸኽ አገሌስ እንዴት ነው የሚሰራው ብዬ እማቆ ሌላ ሸኽ ነበረ። ሁለት ሳሂሮች አሉ እማቃቸው። እዛ መንደር ላይ አስቸጋሪ ሆኑ። ሁለቱም ሳሂሮች ይልካሉ መልሳሉ። እና እስቲ እንዴት ነው አሰራራቸው ንገረኝ አሉ። በክፋት ረገድ ላይ እኔ ሌላ ከን ሸኽ ይብሳል አለኝ። እንትና ሸህ እንደው ሻል ይላል አለኝ። እንዴት ብዬ ልዩነትን ስጠይቀው የኛ ሸህ መተ ስራልኝ ብለህ ስትለው ይነግርሃል፣ እንዲህ ነው፣ አደጋ ነው ምናምን ይላል። ግድ የለም ካልከው ይሰራል አለኝ። የእንትና ሸህ ደግሞ ስራልኝ ብለህ ያልከው እንደሆነ ያመላልስሃል ሶስት ጊዜ ያመላልስና በሶስተኛ ይሰራል አለኝ። ይሄንን ነው አሁን ልነግራቸው የፈለግኩት።

ለሰዎች ፈተና የተላክን መላእክቶች ነንና ክህደት ክህደት ውስጥ ገብተ ስታበቃ በኋላ ዱንያንን ማኸራንም እንዳትከስር ተው ብለው ያስጠነቅቁና፣ እምቢ ያለውን ብቻ ነበረ እሚያስተምሩት አለ አላህ ሱብሓነሁ